ሪል ስቴት ደስታው እዚህ ይጀምራል። ይህ አዋዜ ሰበር ነው። አድማጮቻችን፣ ዘገባዎችን እያከታተል ለማቅረብ በመሞከር ላይ ነን። ብዙዎች አድማጮቻችን የዜና አቀራረቡ ላይ አስተያየት እየሰጣችሁ ነው። በማድረግ ያለነው ሂደት ጽፎ አዘጋጅቶ የማንበብ እንዳሉን ልትገነዘቡ እንፈልጋለን። በተቻለ ፍጥናት የጦርነቱን እንቅስቃሴ ጠብቆ ለእናንተ ለማቅረብ የምናደርገው ጥረት ስለሆነ መረዳታችሁ ከዚህ አንጻር ቢሆን እንመርጣለን። አሁን በደረሰን ዜና እንደምታውቁት ኢራን የመጀመሪያ ደመላሽ ጥቃቷን በሰው አልቦች አካሄዳለች። ይህ የሰው አልቦች ጥቃት ወይም ወጀብ ከአንድ መቶ በላይ እንደሆነ ታውቋል። ይሁንና እነዚህ ወጀቦች የእስራኤል ሰማይ ላይ ከመድረሳቸው በፊት ከእስራኤል ግዛት ውጭ ባሉበት ሁኔታ የእስራኤል አየር ኃይል የለቀማ ስራ ላይ ተሰማርቶ እንደሚገኝ የእስራኤል መከላከያ ገልጿል። ሆኖም ከአውሮፕላኖቹ አደን የሚተርፉት ወደ እስራኤል የአየር ክልል መግባታቸው እየተጠበቀ ነው። በሚገቡበት ሰዓት ምላሽ ለመስጠት የእስራኤል የአየር መከላከያ ኃይል በዝግጅት ላይ መሆኑ ተገልጿል። ቀደም ሲል እንዳልኳችሁ የእስራኤል አየር ኃይል እነዚህን ሰው አልቦች ወደ እስራኤል ድንበር የአየር ክልል ከመድረሳቸው በፊት ከውጭ በመጠበቅ የለቀማ ስራ እያካሄደ መሆኑ ታውቋል። ሌላው ትኩስና አስገራሚ ዜና የእስራኤል የስለላ ድርጅት አመታት በፈጀ ዝግጅት የሞሳድ ኢራን ውስጥ የሰው አልባ ጦር ሰፈር ማቋቋም ችሏል። ራሷ ኢራን ግዛት ውስጥ ትናንትና እስራኤል ይህንን ጥቃት የህልውናን ጥቃት በምትጀምርበት ጊዜ ኢራንን ከዛው ከራሷ ግዛት የተነሱ በድብቅ ከተዘጋጀው ጦር ሰፈር የተኮሱ ሰዋልቦች የብስ ለብስ ሚሳይል መተኮሻ የብስ ለብስ ሚሳይሎች ወይም እነዚህ ክሩዝ ሚሳይሎች የምንላቸው ነው የነሱን መተኮሻዎቿን ወድመው ልታገኝ ችላለች፣ ማለት ነው። እስራኤል ይህንን ጥቃት ለማካሄድ ማለትም የኢራንን የኒኩሌርና የሚሳይል ፕሮግራሞች ለማውደም ለዓመታት ስትዘጋጅ ቆይታለች። ከዚህም ዝግጅት አንዱ እንግዲህ እንደሰማችሁትና እውነቱን ለመናገር በጣም የሚያስገርም ነው። በራሷ በኢራን ግዛት የእስራኤል የሰዋልቦች ጦር ሰፈር ነበረ እና ከዚህ የተነሱ ሰዋልቦች የኢራንን የክሩዝ ሚሳይል መተኮሻቱ ሎንቸርስ አውድመዋል ነው የሚለው። ይህ እንግዲህ በዚህ በኢራን ላይ በተነጣጠረ የመጨረሻ የህልውና ፍጥጥም ቁልፍ ሚና ከመጫወት አኳያ የእስራኤል መከላከያ ኃይል አይዴፍ እና ሞሳድ ተጣምረዋል። እጅና ጓንት ሆነው ሲሰሩ ቆይተዋል ነው የሚለው። በእርግጠኛነት ልነግራችሁ የምፈልገው እየቆዩ የሚመጡ ዘገባዎችን መመልከት አለብን። ቁልፍ የኢራን ወታደራዊና የሳይንቲፊክ መሪዎች ሊገደሉ የቻሉበት ቅጽበታዊ ሁኔታም ከሞሳድ ጋር በእጅጉ የተቆራኘ መሆኑ ነው የሚነገረው። ደጋግመን እንደነገርናችሁ በዛሬው ዘገባችን የኢራን አቤታይ ዘብ ዋና አዛዥ ሌተና ጀኔራል ሆሴን ሳላሚ የዚህ የማጥቃት እርምጃ የመጀመሪያው ሰለባ ሆነዋል። ከሳቸውም ጋር የሀገሪቱ ጦር ኤታማዦር ሹም ሞሐመድ በጋሪ ሜጀር ጀኔራል ናቸው፣ እሳቸውም አብረው ተገድለዋል። ኢሳያስ በጣም ብዙ ነገሮች ያካተቱ ያልተጠበቁ ሁኔታዎች የተፈጠሩበት ማጥቃት ነው። እንደሰማኸው አሁን የሞሳድ በኢራን ግዛት ውስጥ የእስራኤል የሰው አልባዎች ጦር ሰፈር መቆርቆር ችሎ ነበረ እና አክቹዋሊ የኢራን የክሩዝ ሚሳኤል መተኮሻዎችን ከጦርነት መጀመር ጋር በእነዚህ ሰዋልቦች ወደ አንዳንድ ጊዜ የዓለም ስልጣኔ ወይም ደግሞ የመረጃ አሰባሰብ ሂደቶች የአንድ ሉዓላዊ ሀገር ምንነት እና ማንነት ይገልጻል። እስራኤል እንግዲህ ካሁን ቀደም በነበረ ታሪኳ የስለላ ሂደቷ ወይም የስለላ ታክቲኳ እጅግ በጣም የሚደነቅ እና የሚገርም ነው። አሁን እንግዲህ ካሁን ቀደም በሐማስ ላይ እንደዚሁም በሐማስ እና በመሳሰሉ ከእስራኤል ጋር ጦርነት በነበረ ጊዜ የወሰደቻቸው ነጥሎ የመምታት ልክ ባለስልጣኖቻቸውን ወይም በጦርነቱ አስፈላጊ ይሆናሉ ተብሎ የታመኑ ሰዎችን ነጥሎ በመምታት ይሄ በቪፐር ፈርድ ጭምር ማለት ነው። አሁን ደግሞ ይሄንኑ ደግመዋለች። የኢራን ታላላቅ ጀኔራሎች ላይ ይሄ ነገር መደገሙ እጅግ በጣም የሚገርም እና የእስራኤልን የስለላ አቅም የሚያሳይ ሆኖ ነው ያገኘው። አሁን ደግሞ ዛሬ እዛው የድሮን ተነስቶ ከዛው ቦታ ላይ መምታት መቻላቸው እጅግ በጣም የሚገርም ነው። ይሄንን ኢራን በምን ሁኔታ እየመከተች ነው? ወይስ ደግሞ ጥቃት ለማድረስ እየሞከረች ነው? አለ አሁን ኢራን ጥቃት ካደረገች ምን አይነት ጥቃቶች ነው ያደረገችው? እስቲ እንደው እሱም በተመለከተ በስነግራ እውነቱን ለመናገር ሄዝቦላ በጣም በውጊያ የደደረ በተለይም እንደሚታወቀው በሶሪያ የእርስ በርስ ጦርነት ጊዜ የአሳድ አገዛዝ በማንኛውም ሁኔታ ተፈጥሯዊ በሆነ መንገድ መውደቅ ነበረበት። ምክንያቱም በአብዛኛው ሕዝብ በአመፅ የተነሳበትና ጠመንጃ የያዘበት የተለያዩ ቡድኖች በተለያየ ዓላማ ስር ቢደራጁም ትልቁ ግባቸው የአሳድ አገዛዝ መጣል እንደነበር አይዘነጋም። ስለዚህ በማንኛውም መመዘኛ ከዚህ ከአረብ ጸደይ ጋር ተያይዞ እንደ ሌሎች ቀደምት የአረብ አምባገነን መሪዎች ሁሉ የአሳድ አገዛዝ መውደቅ ሳይታለም የተፈታ ተደርጎ ተቆጥሮ ነበረ። ያንን ሁኔታ ድራማዊ በሆነ መንገድ ለመለወጥ ያስቻለው ራሽያ የአየር ኃይል ክንድና በተለይ መሬት ላይ ግን የሄዝቦላ ተዋጊዎች ጽናት፣ ልምድና ቁርጠኛነት እንደነበረ የምናስታውሰው ነው። ኢራን የአሳድን አገዛዝ ሕይወት ለመቀጠል ብዙ መስዋዕትነት ከፍላለች። በሕይወት፣ በገንዘብ፣ በቴክኖሎጂ በማንኛውም መልኩ እና ይህ አይነት ልምድ ያካበተ ወደ 30 ተዋጊዎች የነበሩት ሄዝቦላ የታጠቃቸው አንደኛ እነዚህ ቦሊስቲክ ሚሳይሎችንም በራሱ በሊባኖስ ምድር ህቡ በሆኑ ቦታዎች ላይ ያመርት ነበረ። በቂ የቴክኖሎጂ ሽግግር የነበረው የእድሜ ልክ መሪ የሆኑት ደግሞ ናስራላ የታወቁ የሞራል፣ የትጥቅ፣ የፖለቲካ፣ የማንኛውም ገጽታ ነበሩ። ወይም በማንኛውም መግለጫ የሄዝቦላ ኢምቦዲመንት ናስራላ ሄዝቦላ፣ የሄዝቦላ ናስራላ ነበሩ። እና እንደዚህ አይነት በአንድ መደበኛ የአረብ አገር ኃይል ደረጃ የተቋቋመ ሰራዊት ለእስራኤል በተደጋጋሚ ስጋት ሆኖ የቆየና በአንድ ወቅት ውጊያ ገጥሞም ከ34 ቀን በኋላ ጦርነቱ በድርድር እንዲቆም ማስገዳጅ ሁኔታ የፈጠረ ሆኖ የማይዘነጋ ነው። ኢሳያስ ትልቁ ይህንን የሚያክል በዛ ደረጃ የተደራጀ በሚገርም ሁኔታ በከፍተኛ ሚስጥር አቅሙ ሚስጥር ነው። ምክንያቱም ከእስራኤል ጋር ስትገጥም ሚስጥርህን መጠበቅ መቻል የመጀመሪያው ጥያቄ ነው እና ከእስራኤል ጋር ያን ያህል ጊዜ ሲፋጠጥ ሚስጥሩ፣ የውስጥ እንቅስቃሴን የውስጥ ደህንነቱን ለመጠበቅ የሚያስችል ሚስጥራዊነቱ ትልቅ አቅሙ ነበረ እና በኋላ ላይ ግን ከጋዛው ጦርነት በኋላ በቁርቋሶ ደረጃ ሴሌክት እያደረገች የሄዝቦላን አዛዦች በተዋረድ የክፍለ ጦሮቻቸውን የብርጌድ እያለት መግደል ስትጀምር ሄዝቦላ ሚስጢራዊነቱን እያጣ የመሆኑ ፍንጮች ማሳያ ነበሩ ብዙዎቹ ይገደሉ የነበሩት ወደ መኖሪያ ቤታቸው ጎራ ሲሉ በመንገድ ላይ በመኪና ላይ እየሄዱ እያለ ይሄ ነገር በጣም እየበዛ ሲሄድ የሄዝቦላ ተደጋጋሚ ስብሰባዎች ያደርግ ነበረ። ምንድን ነው መሀላችን የገባው የሚል ነገር። በኋላ ላይ እንደ አስገራሚና እንደ ትንግርት የሚቆጠረው ፔጀር የሚሉት የመልእክት መለዋወጫ ከራሷ ከእስራኤል ለመጠበቅ ማለት ነው። እስራኤልን የሚያል ጠላት ይዘ ሞባይል ስልክ አትጠቀምም። ሞባይል ስልኮች ብዙ መረጃ ይሰጣሉ ስላንተ። ስለዚህ ይህንን አያደርጉም። የኤሌክትሮኒክስ መሳሪያዎች በእጃቸው አይዙም። ዘኦኒቲንግ የሚይዙት የሚፈቀድላቸው ከአለቃ እስከ መንዝር ፔጀር ነው። ፔጀር ሜሴጅ ማስተላለፊያ ብቻ ነው እና ደህንነቱ ከዚህ አንጻር የተረጋገጠ ነበረ። ኋላ ግን ጦርነቱ ሲመጣ ሄዝቦላ መሞት የጀመረው ከውስጥ ከእስራኤል ይጠብቀኛል ያለው ቁልፍ የቴክኖሎጂ ውጤት የሆነው ፔጀር ወደ እጅ ቦምብ ተቀይሮ ነው የሞተው። ምክንያቱም ከአመታት በፊት በቀደመ ዝግጅት እስራኤል አብዛኞቹ የሄዝቦላ አባላት በመልካምነት መርጠው ከገበያ ላይ ገዛ ነው ያሉት ፔጀር በውስጡ ትናንሽ ቦምቦች የገጠመችባቸው የእጅ ቦምቦች ሆነው ነው የተገኙት። በኋላ ላይ እና መልእክት በመለዋወጥ ሂደት ጥሪ ሲሰሙ ጥሪውን ለማየት ሲመጡ ነው ብዙዎቹ አይነ አልባ የሆኑት ብዙ አይነት ጉዳት የደረሰባቸው በሺህ የሚቆጠሩ ናቸው፣ የሞቱ የቆሰሉ። ይህ አልበቃ ብሎ ከዛ በኋላ እንግዲህ አጠቃላይ መደንበር መጣ ማለት ነው። ሄዝቦላ የሚይዝ የሚጨብጠውን አጣ። ቅድም እንዳልኩ አለቃ ከመንዝር የሚገናኝበት መንገድ ጠፋ፣ ኮሄረንስ ጠፋ በድርጅቱ ውስጥ። በዚህ መካከል ደግሞ ያላቋረጠ የጦር መሳሪያ ክምችታቸው የአየር ላይ ድብደባ እንደቀጠለ ነው። የማምረቻ ሚስጥራዊ ጉድጓዶች ሁሉ ይመቱ ጀመር። ይህን ተከትሎ ደግሞ የዎኪ ቶኪ ጥቃት መጣ። እንግዲህ ዎኪ ቶኪ በተወሰነ ርቀት ላይ ያንተ በሆነ የሬዲዮ ኮድ የምትለዋወጥበት ነው። ዎኪ ቶኪውም እንደዚሁ ከዓመታት በፊት አስቀድሞ በተሰራ ሴራ፣ እዚህም ላይ የሞሳድ ስራ ነው። አሁን ጆሮቸው ላይ የፈነዳ ብዙዎቹ ሞቱ፣ ቆሰሉ። የዲስኢንቲግሬሽን መጣ ማለት ነው እና የመጨረሻው ሄዝቦላ ራቁቱን መቆሙን በቃ ምንም የሚከላከለውና የሚሸፍነው ነገር ማጣቱን የምታቀው በየደረጃው አዛዦች፣ የፖለቲካ መሪዎች እየተለቀሙ ሄደው፣ የትግሉ መሠረት የሄዝቦላ ገጽ የኢራን አለኝታም ልትላቸው የምትችለው ናስራላ እስከ ዛሬ ድረስ እስራኤል በየትኛውም ቦታና ሰዓትና አጋጣሚ ህይወታቸውን ከመንጠቅ አልመለስም ብላ ባስቀመጠችባቸው ዛቻ የተነሳ ከቴሌቪዥን ገጽ ውጭ በየትኛውም አደባባይና አረንጓዴ ሳሎኖቹ ሳይታዩ ፍጹም ሚስጥራዊ በመሆን በቴሌቪዥን ገጽ ብቻ በመቆየት ህይወታቸውን ለማቆየት የቻሉ እጅግ ሚስጥራዊ የሚባሉት ናስራላህ ከመሬት በታች በጠለቀ የውይይት አዳራሽ ውስጥ ከበላዩ ስንትና ስንት ፎቅ በተገነባበት የት እንዳሉ ከማምን እያደረጉ ነው። ተደርሶ በበርካታ አውሮፕላኖች በብሎክባስተር በሚባሉ ቦምቦች ውርጅብኝ እሳቸውና ከእሳቸው ጋር የነበሩት በሙሉ የኢነር ሰርክል የሄዝቦላ ሊደመሰስ ይችሏል እና ከዛ በኋላ ሄዝቦላ እንደ ተዋጊ ኃይል ያው እንደምታውቀው የሆነ ሆኗል ማለት ነው። ይሄ ይሄ ምናልባት በቅርብ ዓመታት በቅርብ አስርት ዓመታት ውስጥ አርባ ሰላሳ አምሳ ዓመታት ውስጥ ያላየነው አስደናቂና አስገራሚ ነገር ነው። ራሳቸው ናስራላ አሁ ደርሶብናል፣ ይሄ በየትኛውም ዓለም ሆኖ አያውቅም፣ እኛም ላይ የደረሰው ይሄ ነው የሆነብን በማለት ተናግረዋል። ይህን የፔጀርና የወኪ ቶኪ ማለት ነው እንግዲህ እኚህ ሰው የናስራላ መሞት በከፊል የኢራን ለአደጋ ተጋልጦ ራቁቷን የመቆም ያክል ተደርጎ የታየበት ዋነኛው ምክንያት ለዚህ ነው። ናስራላህ ኮናቸው ከሞላ ጎደል ሄዝቦላን ይዘው እስራኤል የሊባኖስ ቆይታ ሰልችቷት በስምምነት እንድትወጣ ለማስገደድ ትልቅ አቅም የነበረ ሚሊሻ ነው ሄዝቦላ። ያኔም ነው ከዚህ ድል በኋላ ነው በድላቸው በበገረም ድላቸውም ባለማመን ናስራላህ እስራኤልን የሸረሪት ድር ብስክስክ ሲሉ የገለጹት ማለት ነው። እስራኤልን ባላቋረጠ ተጋትሮ ሬዚስታንስ ቅንቅን በሚሊሻ ኃይል ልታፈርሳት ልታጠፋት ትችላለ። ለካስ እንደዚህ ብስክስክ የሸረሪት ድር ናት በማለት በመናገራቸው በዚህ ንግግራቸው በደጋፊዎቻቸው ዘንድ ይጠቀሳሉ፣ ይወደዳሉ። በእስራኤል ዘንድ ደግሞ ቂም ይዞባቸው ነበረ። አሁን ይህን ስናወራ በአጠቃላይ ሄዝቦላ ታሪክ ነው እና አብሬ ለማያያዝ ነው። እና ይሄ ትልቁ ውጤቱ የስለላ ህቡ ስራዎች ውጤት ነው። የራሱን ሄዝቦላ ተጠንቅቆ የገዛቸውንና ከእስራኤል የስለላ መረብ ውስጥ ላለመግባት ብሎም። የገዛቸው ፔጀሮችና ወኪቶኪዎች የእስራኤል ምርት ሆነው ነው የተገኙት። ልክ እንደዚህ ሁሉ ደግሞ አሁን የሰማነው አዲሱ ነገር በራሷ በኢራን ምድር ኢራን ማታውቀው ነገር ግን የእስራኤል ሰው አልቦች መናኸሪያ ጣቢያ ተሰርቶ ድንገት ጥቃት ሲጀመር ምን እንደተፈጠረ ለማወቅ ቀና ስትል ዋነኛ የጦር መሪዎቿ የሉም በህይወት። በዚህ በኩል ደግሞ የተምዘግዛጊ ሚሳይሎች መተኮሻዎቿ ከራሷ ግዛት በተነሱ የእስራኤል ሰዋልቦች ወድመዋል እና እነዚህ በጣም የሚገርሙ የእስራኤል የውጊያ ባህሪ መገለጫዎች ናቸው። ኦክቶበር ሰባት ቤንጃሚን ኔታንያሁ በተፈጸመባቸው ጥቃት የተናገሯቸው ከዛ ቀደም ብሎ የተናገሯቸው ነገሮች አሉ የእስራኤል ጠባቂ ራሳቸውን በዚህ ህዝብ እንዲጠሩ ጥያቄ አቅርበው ነበረ። ይሄ ማለት እስራኤል በሐማስ በሄዝቦላ በኢራን፣ እንደገና ደግሞ በሁቲ አማጽያን ከበባ ውስጥ እንደገባች የቅርብ ጊዜ ታሪክ ነው። ከኦክቶበር ሰባት ጀምሮ የነበረውን ነገር ማየት ነው አሁን ቤንጃሚን ኔትንያሁ ባቀዱት መሰረት ማለት ይቻላል ወይ? ዙሪያውን እንደ ሸረሪት ድር ዙሪያውን ከቦ የነበረው ሰራዊት፣ በተለያየ መልኩ የተደራጀ ሰራዊት በኢራን ዘዋሪነት ይንቀሳቀሱ የነበሩትን ተራ በተራ እየሄደች እያንዳንዱን እየመታች ካዳከመች በኋላ ይሄ እንደ መጨረሻ ግብ ሊወሰድ ይችላል ወይ? የኢራን አሁን ብቻዋን መቆም ነው ወይ? እስራኤል በዚህ መንገድ ጥቃቷን እንድትፈጽም ያደረጋት ይኮ ግልጽ ነው። መጀመሪያ በቤንያሚን ኔታንያ ወይም በእስራኤል አገላለጽ ትልቁ ነገር ኢራን የሰራችው ትልቁ ስልቷ እስላማዊ አብዮቷ ሲመሠረት የእስላማዊ አብዮቷ ጸር እንደሚሆኑ አውቃ የተዘጋጀችበት ነገር ቢኖር እስራኤልና አሜሪካ በዛ ክልል ውስጥ በዚህ በኩል እስራኤል ትጠፋለች የሚል እምነት ነበራት። በሌላ በኩል ደግሞ አሜሪካ በክልል ውስጥ ምንም አይነት ወታደራዊ ይዞታ እንዳይኖራት ተጽዕኖዋን፣ አሜሪካንን የማስወጣት አላማ የያዘ ነው እና የዚህ አላማ ዋነኛው ነገር ያደረጉት የተጋትሮ ግንባር የምንለው ነው እና ይሄንን እንግዲህ ሆሴን ሶላይማኒ ያዋቀሩት ናቸው። በኢራን እስላማዊ አብዮት ታሪክ የሀገሪቱ ቁጥር ሁለት ሰው የነበሩ ጄኔራል ናቸው። እንደምታውቀው የመጀመሪያው ትልቁ ትስስር በባለሰላጤ ጦርነት ጊዜ ሁሉ በደማስቆ እና በኢራን መካከል የተደረገ ሺያ እስላማዊ ግንባር አለ። ያንን በመጠቀም መሳ ለመሳ ሊባል በሚችል ሺአና ሱኒ በሆነችው ሊባኖስ ውስጥ ካለው ከመንግስቱ ጦር የበለጠ የሚፈራና የሚታፈር ሂዝቦላ የተባለ ሺአዊ ወታደራዊ ኃይል መመስረት ቻለች ማለት ነው። ኢራን ከፍተኛ በቢሊዮን የሚቆጠር ገንዘብ ነው፣ የቁሳቁስ እርዳታ ነው፣ እንደዚሁም ደግሞ በኋላ የቴክኖሎጂ ሽግግር ያደረገችለት ነው። ሰንሰለቱ ከቴሄራን ደማስቆ፣ ከዛ ሊባኖስ ነው ይገባ የነበረው ቤሩት። በዚህ ሁኔታ ያንን መመስረቷ እስራኤልና የእስራኤልና የኢራን ጥቅሞች ላይ በፈለገችበት ሰዓት ጥቃት ታደርስና ነገር ግን በተጠያቄነት አትያዝም። ኢራን እኔ የማውቀው ነገር የለም ትላለች። ብዙ ጊዜ የምትሰጠው መግለጫ ሄዝቦላ በራሱ የራሱ ህይወት ያለው ነው። ስለዚህ እኔ ሄዝቦላን አላዝምተው ማለት አልችልም ትላለች። ይህም በማድረግ መንገድ ብታምንም ባታምንም እስራኤልን ተደጋጋሚ ተደጋጋሚ ጦርነት ውስጥ ከታታለች። በሰው ደረጃ ብዙ ሙትና ቁስለኛ አድርጋለች። በተቋም ደረጃ አጥቅታለች። ገንዘቡ እራሱ ማንኛውም ውጊያ በአሁኑ ሰዓት በቢሊዮን የሚቆጠር ገንዘብ የሚፈጅ ነው። በዚህ መንገድ በቀላል የቴክኖሎጂ መሳሪያዎች እነ ካቱሻን በመሳሰሉ ሮኬቶች አማካኝነት እስራኤልን ሰላም የሚነሳ እንቅልፍ የሚነሳ ኃይል ማቋቋም ችላለች። ድንበሯ ላይ ሰሜናዊ ድንበሯ ላይ በተመሳሳይ ሁኔታ ኢራቅ ውስጥ እንደዚህ አይነት ኃይሎች መመስረት ችላለች። ያአሁን አልፎ ተርፎ ደግሞ በተሻገረ የመን የየመን ሁቲዎችን ይዛ ያን ማቋቋም ችላለች። እነዚህን ድምሮች ቤንያሚን ኔታንያሁ ገልጽ የነበሩት በእስራኤል አንገት ዙሪያ እየተጠመጠሙ እባቦች ነበር የሚሉት ስለዚህ አሁን የተከተሉት ስልት አሁን ከኦክቶበር ሰባት ጥቃት በኋላ ኦኬ ራስቸው ነው ሐማስ ደግሞ ጋዛ ጋዛ ላይ ያለው። ስለዚህ ስንት ጦርነት ተዋግታለች እስራኤል ከሐማስ ጋር ስንት ሰው ሞቷል ስንት በአጠቃላይ በእስራኤላውያን የደህንነት ስሜት እንዳይኖራቸው ከማድረግ አንጻር እውነቱን ለመናገር በኢራን በኩል ሆነው ስታየው ብሪሊያንት የሆነ ስልት ነው። እና በዚህ አጥር ዙሪያ ወይም ኔታንያሁ እንደገለጹት በእስራኤል አንገት ዙሪያ እባብ መጠምጠም ችላ ነበረ። እንግዲህ በኋላ ላይ እስራኤል የሄደችበት መንገድ ምንድን ነው? አንገቷ ላይ የተጠመጠመውን እባብ እየቆራረጡ የመፍታት ሂደት ነው ማለት ነው። እና መጨረሻ ላይ እባቡን የምትገድለው ጭንቅላቱን ስትመታው ነው። የእባቡ ጭንቅላት ያለው ደግሞ ቴሄራን ነው የሚል ነው የእስራኤል ስትራቴጂ የነበረው። አሁን እንግዲህ እባቡን አስፈትታ ቆራርጣ ከእባቡ ጭንቅላት ላይ ጭንቅላት ጋር የገጠመችው ፍልሚያ ነው ማለት ነው። አሁን እየተካሄደ ያለው በእስራኤል በኩል ያለው አካሄድ ይሄ ነው። ይህም የህልውና የቁርጠኛ የህልውና ጦርነት ነው። ከዚህ ጦርነት የቀናት ፍልሚያ በኋላ ሁሉ ነገር ተኩሶ ሲቆም እስራኤልና እስራኤላውያን አንድ ነገር ያውቃሉ። በዙሪያቸው ምንም አይነት የህልውና አደጋ የሚባል ነገር ተወግዷል ማለት ይሆናል። ይሁን እንጂ ኢራን ሊሚትለስ ነው የምሰጠው ማጥቃት የሚል መግለጫ ሆና ወሳለች። የተኮሰቻቸው ከመቶ በላይ ሰው አልቦች ወደ እስራኤል አየር እየተቃረቡ ስለመሆኑ ምንም ጥርጥር የለውም። በማንኛውም ደቂቃ እስራኤል ውስጥ ይገባሉ። የቀሩት ከእስራኤል አየር ኃይል ለቀማ የተረፉት። ስለዚህ ቀሪም ደግሞ የእስራኤል አየር ኃይል፣ የእስራኤል አየር መከላከያ ሙሉ በሙሉ ሊያወድማቸው ይችላል፣ ወይም ደሞ የተወሰኑ ሊያርፍ እንግዲህ በዜና ላይ የምንመለከት። በነገራችን ላይ እስራኤል ለዜጎቿ ያስተላለፈችውን መልእክትም አንስታለች። ከቦምብ መጠለያ እንዳትርቁ፣ እዛው አጠገብ ሁኑ የሚለውን ፈታ ዘና በሉ የሚል መልእክትን ያስተላለፈችው። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። እየተከታተልን ዜናዎቹን እናቀርባለን። ዲኤምሲ ሪል ስቴት በነፋሻማዋ ለቡ ከቦሌ ኤርፖርት ዘጠኝ ኪሎ ሜትር ርቀት ላይ እጅግ ዘመናዊ በሆነው የግንባታ ቴክኖሎጂ አልሙኒየም ፎርምወርክ በማራኪ ዲዛይን እና በላቀ ጥራት እያስገነባቸው ያሉ ከስቱዲዮ እስከ ባለ አራት መኝታ ድረስ እንዲሁም የንግድ ሱቆችን እናሆ ይላል። የልጆች መጫወቻ ስፍራ፣ አምስት የመዋኛ ገንዳ፣ ጂምናዚየም፣ በየፎቁ አምስት አሳንሰሮች የተገጠመላቸው ባለአምስት ቤዝመንት መኪና ማቆሚያ 50 በመቶ የባንክ ብድር እየተመቻቸላቸው ለአጭር ጊዜ ብቻ የሚቆይ የዋጋ ቅናሽ የቤት ባለቤት መሆን ይችላሉ። ሪል ስቴት ደስታው እዚህ ይጀምራል።